አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም ሰላም፣ ውድ የሀገሬ ልጆች እንዴ ናችሁ? ደህና ናችሁ ወይ? ከኔ ጋ ሁሉ ሰላም ነው። ዛሬም እንደተለመደው ያው ለመጀመሪያ ጊዜ እስኪ ልዘዛችሁ ከባልሽ ጋር ሆነሽ አንድ ላይ እስኪ ትእዛዝ ልዘዝሽ ላስደስትሽ ብላ አንዲት የሀገሬ ልጅ መርቃኛለች ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ 20500 ብር የፈጀ ወደ አልብኮ ደጋጋ የሚላክ ለእናቷ ማለት ነው። ለእናቷ ብቻ የሚላክ እቃ አዛለች ማለት ነው። ዋጋውን እንነግራችኋለን። እስኪ የዋጋ ዝርዝር ከሱ እያስለመድኩት ነው። ያው ላይክ አድርጎ አበረታቱት። ደስ ብሎታል። በትናንትናው ኮመንት ማለት ነው። ዋጋ ይነግራችኋል። ሰላም ሰላም ፋሚሊ። ያው ዋጋ እንግዲህ ልንገራችሁ። እቺ ሞገሴ ሶስተኛ ላይ ያለችው ኦርጅናል ብረድስ ናት። አንድ ሺህ ብር። ለወጥ ለምናምን ነገር የምትሆን አሪፍ ነገር ናት። አንድ ሺህ ብር ይሄኛው ደግሞ ለዶሮ ለአንዳንድ ነገር የሚሆን ትልቅ ብረት ድስት ነው። 1500 ብር በጣም አሪፍ ብረት ድስት ነው። ሁለት ዶሮ መስራት ይችላል። በጣም አሪፍ አሪፍ ብረት ድስት ነው። ሁለቱ በአንድ ላይ 2500 ብር። ይቺ ደግሞ ባልዲ ነገር ናት። 20 ሊትር ባልዲ 250 ብር አሪፍ። ኦኬ ኦኬ ባልዲ ናት። ይችኛዋ ደግሞ የውሃ ጆግ እንደምታዋት በጣም አሪፍ ጆግ ናት። ቆንጆ የሆነ ጆግ ናት 600 ብር። ይችኛዋ የወጥ ማራቢያ ማሞቂያ ትሆናለች። እንግዲህ አስመጣ ማቅረቢያ ትሆናለች።

እነዚህን አድርገንላታል። ሲቀጥል ደግሞ ሰርቪሷን አንሰር ቢሷ 71 ሰሃን አሪፍ ነገር በቱርኳራኒ ኦሪጂናል ያትራኒ ናት። አንደኛዋ 2200 ብር አድርገንላታል። እቺኛው ጭልፋው እቺን ጭልፋ ዳልጫ ለጠይም አድርገን አንድ ደርዘን ማንካ አድርገን በአንድ ላይ እነዚህን ስድስት መቶ ብር አድርገንላታል። ሲቀጥል ደግሞ እዚህ ጋር ለሽሮ ለምናም መሆን የምትችል አነስ ያለ ብረት ድስት 900 ብር፣ ኦሪጅናል ብረት ድስት ወይናቸው የሚጠቁራ አይደሉም፣ ኦሪጅናል ናቸው። 2700 ብር ሁሴን ይመሪ ይባላል። ሦስት ዶሮ ይባላል ስሙ ያው ሁለት ዶሮ በደንብ አድርጎ ይሰራል። እነዚህ 2700 ብር ኦርጅናል ብረት ድስት ነው አርገንላታል። እዚህ ጋ ዘጅ የሚያስፈራ ኦርጅናል ቢለዋ 250 ብር ደረጃ አሉ። ይሄ 400 ብር ለልብስ ማጠቢያ የሚሆን ብላ አንድ ጥስት አድርገንላታል በአንድ ሺህ ብር የብረት ሳፍ አርገን እንላታል ማለት ነው። እዚህ ጋር ጋቻ በሲልቨር ከለር አሪፍ የሆነ ጋቻ 300 ብር አርገን እንላታል። እዚህ ጋር የሻይ ብሪክ 450 ብር አሪፍ ያጥታል። ምርጥ ብሪክ 450 ብር አርገን እንላታል። ቀጣይ የውሃ ብርጭቆ፣ አራት ማዕዘን የውሃ ብርጭቆ 600 ብር አርገን እንላታል። 600 ብር አራት ማዕዘን የውሃ ብርጭቆ ናት እቺ። 600 ብር ግማሽ ደርዘን 600 ብር አሪፍ የምትባል ውሃ ብርጭቆ ናት። በጣም ታምራለች። ሰዎችን ስድስት መቶ ብር አድርገንላታል። ሌላኛው የሻይቡሽ አሪፍ የሻይ ቡሽ ኦሪጂናል ቡሽ በፊት ላይ ሮመዳን አካባቢ ስድስት መቶ የሚሸጡ የነበሩ አሁን የቀነሱ አምስት መቶ ብር ኦሪጂናል ቡሽ አድርገንላታል። ዋጋው አምስት መቶ ብር። የቡና ባንከሽከሻ ሁለት መቶ አሪፍ የሆነ ፌርሜሎ ይሄው 400 ብር ፌርሜሎ፣ የክሰል ፌርሜሎ 400 ብር አድርገንላታል። ሲኒ ዝጋ ግማሽ ዘርዘን ሲኒ፣ ስድስት ሲኒ ለዋጋ ቅናሹ ባህላዊ ሲኒ በቃ ባህላዊ 700 ብር አሪፍ የሆነች ሲኒ አድርገንላታል። እንደ በጣም ናት። 700 ብር አንድ ሺህ ብር አድርገንላታል። እንደ አሪፍ ረከቦት አንድ ሺህ ብር ሲኒ ከነ ሰርቪሱ 12 ሲኒ አገረኛ የእናቶቻችን ሲኒ ከነ ሰርቪሱ 12 ሲኒ 12 ሰርቪስ 850 ብር አርገንላታል። እንደምታው ሲኒ ኳላ ሲኒ ነው 850 ብር፣ ኳሊቲ ሲኒ ነው 850 ብር አርገንላታል። እዚህ ጋር የእጅ ማስታጠቢያ በመቶ ብር አርገንላታል። የእጅ ማስታጠቢያ እርጥብናቸው አሪፍ ነገሮች መቶ ብር አድርገንላታል። እዚህ ጋር የቆሻሻ ልብስ ማጠራቀሚያ አምስት መቶ ብር የቆሻሻ ልብስ ማጠራቀቢያ አምስት መቶ ብር አድርገን እንላታለን። በዚህ እቃውን አድርገን ምስም መስደጃም ሁሉ ይሆናል። ይሄ አሪፍ ነገር ነው፣ ትልቁ ነው። ሳይዛለሁ ከዚህ በታይ ትንሽ አለ የሚቀንስ፣ ትልቁን ያደርግልሃል። በዚ አድርገን እቃውን እንሰድላታለን። ጠቅላላ ድምር ሀያ ሺህ አምስት መቶ የሚመጡ አሪፍ የቤተሰብ እቃናቸው ላይክ እያደረጋችሁ ስለ ትብብራችሁ ከልብ አድርገን እናመሰግናለን። ቢዋለ እና ውድ የአገራችን ልጆች እስኪ እንግዲህ አሪፍ ነው ማሻላ ነው። ያው ነጋዴ ስለሆነ ስራው ብዙ አልከበደውም ማለት ነው። ከእኔ እሱ ቀልጠፍ ብሎ ይሰራል። እንግዲህ ለትዕዛዝ፣ እንግዲህ ውድ አገሬ ልጅ ስላዘሽኝ በጣም አመሰግናለሁ። ማበረታቻ ብለሽ አዘሽኛል። እንግዲህ በረካሁኝ። ለማንኛውም ዛሬ ይዘንላችሁ የቀረብ ነው ይሄንን ይመስላል። ውድ ሀገራችን ልጆች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። ማዘዝ ከፈለጋችሁ ቁጥሬን አስቀምጥላችኋለሁ እንደሁሌም ማለት ነው።